ወደ ጌታ ወደ ሃይማኖት ወደ እምነት ስትቀርብ የሚበሳጨው በብዙ ሰዎች አሉ ለምን እንዳመለጥክ ይገባቸዋል በጌታ ስትሆን ሰላም እንደምታገኝ ይገባቸዋል ወደ ጥሩ ነገር እንደምትሄድ ይገባቸዋል እና ይበሳጫሉ ለምን አበሻ አብረህ ሲወል እንድትገባ ነው የሚፈልገው እንዲህ ያልፍላ አይፈልግም እንድትቀየር አይፈልግም አበሻ የሚፈልገው አንተ አብረኸው ሲወል እንድትገባ አብረህ በነበረ የማይረባ ላይፍ እንድትኖር በጣም ፈላጊ ነው አበሻ የሚፈቅድልህ እድሜ ስትበልጠው ብቻ የአበሻ ደስ የሚል ማንነታችን እድሜ መብለጥ ላይ ማንም አይቃወምም። በህይወት የበለቀው ጊዜ አበሻ በጣም ይከፋዋል። ህይወት የተስተካከለ ጊዜ፣ የሰመረ ጊዜ ከአንተ ላይ አዲስ ነገር ሲያዩ ይበሳጫሉ። ለምሳሌ የእኔ ብስጭታቸው ምንድን ነው? እኔ ወደ ጌታ መምጣቴ ነው። ሌላ ምንም ነገር የለም። ስድቡን የጀመሩት እነሱ ናቸው። እኔ በጌታውን ወንኩኝ አባታችን ያሉት ልክ ነው። አባታችን ያሉ ልክ ነው። እንደገና ደግሞ የሳምንት ጊዜ ሰጥቼ ነበር። ምን አይነት ጊዜ አስረዱኝ፣ ከዚህ ነገር የተለየ ነገር ካለ አስረዱኝ ብዬ ጊዜ ሁላ ሰጠው። ጊዜ ሰጠው፣ መልስ የለ። ከዛ ገስዋ ጌታን ተቀበል አከተመ። በዚህ ነገር ብዙ የሚዘገንን ስድብ የሚሰድቡት ዛቻ የሚያደርጉት ምናምን ምንም አቅም የሌላቸው ለነገሩ፣ በአረቄና በአረቄ በሱስ የተጠመዱ ናቸው እና እነሱ ናቸው ያው እየመጡ የማይረባ ነገር የሚሉት ይሄ ሱሰኛ የማይሰለቻቸው ሁልጊዜ መበሻሸቅ የማይሰለቻቸው ሰዎች ናቸው ለምን እንዳልኩ እምነቱ የለም ሃይማኖት አለ እምነት የለም እና ሁልጊዜ ብሽሽቅ ይፈልጋል በኢየሱስ መሆኔ የተናደዱት አንጀቴን ቅቤ ያጠጣው ዮኒ ማኛ ሲሳደብ የሚሉ ሰዎች ናቸው የተናደዱት። እንደው አንጀቴን ቅቤ ያጠጣው እኮ ዮኒ ይሉሃል። እንጂ አይጸልዩልህ የኔ አዳኝ እና ማንበው መጽሐፍ ቅዱስ ከዛ ውጭ ወደ ውጭ መጽሐፍ ቅዱስ አነባለሁ። ኢየሱስ ጌታ ነው እላለሁ። አንተ ሌላ ትንንሽ መጽሐፎች እየገዛ ታምራለ እሱ ነው የሚያድነኝ እያለ ለብልቦ አንተ፣ ይመች የኔን ጌታ፣ ተመችቶኛል። አንጃ ግራንጃ የማይፈልግ እንዲህ አድርግልኝ የማይል ምንም ነገር እንዲሁ በጸጋው ያዳነኝ ጌታ ኢየሱስ ክርስቶስ ነው። እሱን እሰብከዋለሁ እኔ። እሱም በአደባባይ እንደምሰብከው ታውቀዋለህ። አቅሜ አቅሜ ይታወቃል። በቴ ማኛው ክብር ለኢየሱስ ይሁን። አቅሜን ድፍን የኢትዮጵያና ኤርትራ ዝ ለዚህ ነው መናወጥ ሶሻል ሚዲያ የተጀመረው መናወጥ፣ ስለ ሃይማኖት መወራት፣ ስለ እምነት መወራት የተጀመረው ኮስችን ማርክ ማድረግ የተጀመረው አሁን ነው። እኔ ከጀመርኩበት ጊዜ ጀመ ከዛ በፊት ጴንጤ ጴንጤ ምናምን በስሱ እንትን የኔ ነውጥ ነው ያነስ ነውጥ ነውጥ። እግዚአብሔር ይባረክ። ለምን ሳውል ነበርና የሳውልም ዘመን ነበረኝ። እንዳንድረሳል የዛሬ ሁለት ወር ከምናምን ሳውል ነበር አሳዳጅ ነበር። እስከ ዛሬ ሁለት ወር ሙዲያጅ ነበር። ጌታ ክብሩን ይውሰድ። ስለዚህ ምንድን ነው በጌታ ስትሆን የሚቀይረ፣ አንድ በትህል ምን ያደርገዋል? አስተካክሎ ከሽኖ ያመጣዋል። ኢየሱስ አደባባይ ላይ ይሰበካል። ዮኒ ማኛ፣ እኔ ድራፍት ማስታወቂያ አይደለም፣ ሰ የቅምቀማ አይደለም፣ የሆነ ነገር አይደለም። ኢየሱስ ጌታ ነው ብዬ መስበኬ ሊያበሳጭ አይገባም። ስድብን ተውኩል ስል ዋው በርታው፣ ወንድማችን አሮን ኬር ነው ማለት ያለ እንደ ዮኒ ማኛ ምላስ አውጣኝ የምትል የነበርክ እኮ ለዴ እንረሳሳ እንጂ እግዚአብሔር አምላክ ዮኒ ማኛ ምላስ ውስጥ አትክተተኝ የምትል ነበር። እሱን ትጨጨራሽ አመስጋኝ ሆንክ። ጌታ ጌታ ይባረክ አልኩ። የተናደዳችሁ ለምንድን ነው? ብዙ ሰዎችን ሊቀይር ይችላል። ግጥም አድርጌ ነው የምቀይረው። ኦ የስ ለእኔ የሰጠኝን ሰላም ለሌሎች ሰጣል ጌታ ኢየሱስ ክርስቶስ ሰላሜን ሰጠኝ፣ ገስፏት ለሌሎች አከፋፍላለሁ። ድርጅት ነው የምሆነው፣ ሌሎችን የማከፋፍል ድርጅት። ምን ጌታ ሰላም ይሰጣል፣ ጌታ ሰላም ይሰጣል አለ ጌታ ሰላም ይሰጣል። ለዚህ ነው ሰላሜን ያገኘው። ምነው ጌታ ሰላም ይሰጣል ሲባል የሚበሳጭ ሰው እኮ ያለው። እኔ የድራፍት ማስታወቂያ የቢራ የጫት ማስታወቂያ አይደለም ሥራ አዳኙን ነው የምነግርህ። ኢየሱስ ያድናል ነው የምልህ። የምትበሳጨው አንተ ለምን ስታመልክ የቆየው ሌላ ነው መስሎሃል? ኢየሱስን የምታውቀው መስሎሃል? ኢየሱስን የምታውቂው መስሎሻል? ካበሳጨሽ ኢየሱስ ጌታሽ አልነበረም። ቀድሞውንም ቀድሞውንም ኢየሱስ ጌታሽ አልነበረም፣ ጌታ አልነበረም። ዳሳውል ያበሳጨል ዳዛ ላይ የተናደድከው እንጂ ኢየሱስ ሕይወት ከሆነማ ደስ እያለ ው ልብ በልብ ልብ በልብ ቅርጽ ኢየሱስ ጌታ ነው ይባላል። ጌታ ካልነበረ ግን እኔ መቼ ነው ታዲያ ጌታ አይደለም ያልኩት? እኔ እኮ የጌቶች ጌታ ነው የምለው። የጌቶች ጌታ ነው እኔ እኮ የምለው። ትልና አረቄ ቤት ትልና ጠጅ ቤት ትገኛለህ። ስለዚህ አሁን የምለው ምንድን ነው? እኔ እኮ የጌቶች ጌታ ነው ምለው። ትላንቱ ለምሳሌ ትላንት ነው ከትላንት ወዲያ የአመቱ ሚካኤል ነበረ። የአመቱ ሚካኤል ላይ የሚቀርበው ጠላ፣ ጠጅ፣ ውስኪ አረቄ ነው አሏቸው። የአመቱ ሚካኤል ላይ የሚቀርበው ጠላ፣ ጠጅ፣ ውስኪ ምናምን የመጠጥ አይነት ብራንድ ብራንድ የምታይ እዛ ቀን ነው። ሰው ሰክሮ የምታገኘው ሰው ሰክሮ የምታገኘው እዛ ቀን ነው ከማንኛውም ጊዜ ባለፈው። ውሸት ነው ማወር። ስለዚህ የጌታ ቀን አይደለም። የጌታ ቀን ካልሆነ ቀምቃሚ ነው የምትሆነው የ ስለዚህ አትበሳጭ። እውነቱን ስነገረ ማስተዋል እንደ ትናንት ቀን የሚሰከርበት ቀን የሚካኤል ቀን የሚሰከርበት ቀን ሌላ ታመጣለ ይሄ አሁን ስድብ ነው ልትለኝ ነው ወይስ እንተዋወቃለን? ስ ሰው ወደ ቅምቀማው ነው የሚሄደው፣ ወደ ቀምቀማው እና እውነትን ላለመቀበል ትግሉ የት ማያደርስ? እውነትን ተቀብሎ ምንድነው ማስተካከለው? ምንድነው መሆን የሚችለው? ምንድነው የሚሆነው? ለምንድነው እንደዚህ ሆንኩት? ጌታ ነው እወደዋለሁ፣ ግን አልተቀየርኩም። ቃል ከልብ ተቀበለው ዛ አንደበትህንም በሱስ ያለበትን የሚሁት ይቀይረዋል ጌታ ጌታ ይቀይረዋል። ጌታ ይቀይረዋል። ማን ነው ጠላ ያልጠመቀው? ማነው ነው ጠጅ የማይጠምቀው? ማ ነው አረቄ የማይገዛው? ማነው ነው ቢራ የማይገዛው? የዓመቱ የሆነ ባህል ሲሆን ማን ነው እውነትን በጣም መናገር በኢትዮጵያ ላይ እሳት እንደ መዝገን ነው። እሳት መዝገን ነው። ያንን ደግሞ ለምጄዋለሁ ነው። እሳት ፍም አይደለም። የፈለገው ቢመጣ ደፍራለሁ። እንኳን በጌታ ሆኜ በዓለም ሆኜ አልፈራሁም። እውነት ስናገር የዓመቱ ብለ ድግስ መቀምቀሚያ ቀን ነው የቅምቀማ ቀን ነው። ቴክኒካሊ ለሶራ ቡታ ዩ አይ ግን ስለዚህ መቀየር ያለብህ አንተ እንጂ አይደለም። ስድቡ ያለው፣ መጠጡ ያለው፣ ጭፈራው ያለው፣ ዳንኪራው ያለው የት እንደሆነ ማንም ያውቅ። ስለዚህ አሁንም የምለው ምንድን ነው መበሳጨት አይደለም። ያ ህይወት እንዲ ነው የሚቀየረው ጌታን ስታገኝ ነው፣ ሌላ የለም። የሀገር ስድብ ቢኖር እንዲህ ብያለ ስድብ እውነት እያመጣው እናገራለን። እውነት መናገር በተለይ በተለይ ለሃይማኖተኛ የክለብ ደጋፊ ማለት ነው። የክለብ ደጋፊ ብዙ ጊዜ የሚጎዳበት ትልቁ ምክንያት ምንድን ነው? ክለቡ ሀያ ዓመት ዋንጫ ሳይበላ የእሱ ደጋፊ ነኝ እያለ ማለት። ሃይማኖት መዳኛ አይደለም፣ አትድንበትም። እርግጠኛ ሆነ እንደሚያሸንፍ ለዛ ክለብ አታውቅም። ብጸድቅም ባልጸድቅም ብለ የምትሄድበት መንገድ ነው። ብጸድቅም ባልጸድቅም ብድንም ባልድንም የምትለው የቁማር ቁማር ማለት ብበላም ባልበላም ብላ ነው። ቁማር የምትጫወት በህይወት እንደዛ አይነት ቁማር የለም። ህይወትን የምታስተምረው እድንበት አለው ተብሎ ነው። የማይዳንበት ከሆነ የዓለም ላይ ከፍተኛ አይኪው ያለው ሰው 276 አይኪው ነው ያለው ኢየሱስ ጌታ እንደሆነ ኢየሱስ ማለት እግዚአብሔር እንደሆነ ተናገረ። ዓለም ላይ አለ የተባለ ጂኒስ ጂኒስ የተባለ ወጥቶ ስለ ጌታ ተናገረ። ጌታ ክብሩን ይውሰድ፣ ዓለምን ይጠቀልላል። ኢየሱስ በነገራችን ላይ አሳች ኢየሱስ ይመጣል የተባለው በስማቸው መጽሐፍ ታትመው እነሱ ላይ ጸሎት የሚደረግላቸው ማለት ነው። ሌላ እየመሰለው ሰው ይደናበራል። ኖ ኖ ኖ ኖ ኢየሱስን እዛ ዳር ታስቀምጠውና ስለ ኢየሱስ እውቀትን ታጠፋውና ስለ ሌሎች ተአምራቶች እንዲነገር ያደርጋል። ዳስ የተሳሳተም ይባላል። ማቴዎስ የሚናገረው እሱ ነው። ማቴዎስ 724 እናመልካለን ይሉሃል እኮ ኢየሱስ፣ እናመልካለን የጌቶች ጌታ ነው ይባላል። ዳር ግን ይቀመጣል። ስለ ኢየሱስ የሚያቁት የለም። ስለ ተአምር ለተባሉት ግን ሙሉ ማንነታቸው ይታወቃል። የኢየሱስን ማንነት አያውቁት። መጽሐፍ ተገዝቶላቸው በስነ ስርዓት አማላጆች፣ አስታራቂዎች ተብለው የሚነበብላቸው የራሳቸው መጽሐፍ ያላቸው ሰዎች አሉ ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስ የማያውቃቸው ከነ መፈጠራቸው የማያውቃቸው እነሱ ምን አረጉ ተብለው ቅዱሳን ተብለው ስም ተሰጥቷቸው ምን እያረጉ ይገኛሉ? የጌታን ስም እንዲጠፋ ስሙ እንዳይጠራ ከወርስ ኮር ስሙ እንዳይጠራ ያደርጋሉ። ለብቻው ስሙ መጥራት አይቻልም። ኢየሱስ ካልክ ክርስቲያን ወይ ጴንጤ የምትባልበት እንጂ ሌላ የሃይማኖት ስም የሚሰጣ አይደለም። ኢየሱስ ጌታ ነው በሜነት ያልክ ጊዜ ጴንቴ ነው። ማርያም አማላጅ ናት ስትል ኦርቶዶክስ ነው። ነቢዩ መሐመድ ስትል እስላም ነው። ጭንብለገ መስቀል ላይ የተሰቀለው በሌላ ክርስትና ግድ ይላቸው። 6666 ጅራፍ የተገረፈው ምንም ችግር የለባቸው። የተገረፈው ሳይሆን ቆሞ ያለቀሰው ነው ዋጋ የከፈለው ሳይሆን ቆሞ የተከፈለለት ዋጋ የተከፈለለት ሰው ለሱ ነው የሚታዘነው። ዋጋ የተከፈለለት ሰው ለሱ ይታዘናል። አይደንቅ። ዋጋ የተከፈለለት በሱ ስቃይ ሁላችንም ዋጋ ተከፍሎልን ለነሱ ይታዘናል። የሚደንቀው ያ ነው። ዋጋ የከፈለው ሳይሆን የታዘነለት የሚታዘንለት ቁጭ ብለው ያዩ፣ ድራማ ያዩ፣ እሱ ሲቀጠቀጥ ቁጭ ብለው ያዩ እነሱ ናቸው ዋጋ አላቸው ተብሎ እየተነገረላቸው ያየው እና እግዚአብሔር ይባርክ። እየተገለጠላችሁ መጽሐፍ ቅዱስን ያነበባችሁ ከኢየሱስ ውጭ የምታምኑት የለም። መጽሐፍ ቅዱስን የማታነቡ ሰዎች ግን እውነቴን ነው ምለው እግዚአብሔር አምላክ ልባችሁን ያብረው። መጽሐፍ ቅዱስ አንበቡ። መጽሐፍ ቅዱስ ስታነቡ የምስራችሁ የአዲስ ኪዳን ኢየሱስ ክርስቶስ ነው፣ ሌላ የለም። ስለማንም አልተተረከም፣ ስለማንም አልተወረ። እያንዳንዱ የምታመጧቸው ስለ ጌታ ነው የተወረ እያንዳንዱ ብታመጣቸው ስለ ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ስለ ሌላ ይተወራል። ሌላው በጸጋው በስጦታ የተሰጣቸው ቅድስት ድንግል ማርያም ስጦታ ነው የተሰጣት። ጸጋ የሞላብሽ ብሎ ስጦታን እየሰጣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። ከማን ዘንድ? ከእግዚአብሔር። በእግዚአብሔር ነው በጸጋ የሚሰጥ ጸጋ ስጦታ ነው። የምትሰራው ስራ የለው። ስለዚህ የጸጋ ስጦታን በራስ ያመጡ አስመስለው ይሰብካል። ብዙ ጊዜ የሳቱት በዛ ነው። እንዲህ ማነው በሱ ቅፍ በኢየሱስ ክርስቶስ ቅፍ ነው ቅድስት ድንግል ማርያም አለችው። እሱም የሚያደርጉት ግን አሁንም ቅድስት ድንግል ማርያም አቅፋው ያለች ነው የሚመስላቸው። አቅፋው ኢየሱስ ኢየሱስ ነው ያቀፋት፣ ኢየሱስ ነው ያዳናት። እሱ ባይመጣ አልዳነችም ነበር። ማናችንም አንድ ነው። ማናችንም አንድ ነው። ከሱ በፊት እያንዳንዱ ሰው የአዳም ኃጢአት የዘር ኃጢአት ነበረበት። ማንም ጻድቅ የለም። እኛ በጸጋው ድነናል ያልነው ለዛ ነው። አንዴ ሞቶ አድኖናል። አስር የሚታረድ በግ የለም። አስር የሚገደል ነገር የሚሰጥ መባ የለም። አስር የምታስገባው ጃንጥላ ጠዋ ምናምን የለም። ስዕለት የምትገባው የለም። ጌታ የሚያደርገው አስሬ እንዲካረክልኝ ተብለ ቁማር የምትጫወትበት ጌታ የለም እኔ አላቅም ነበር አረገው ነበረ። ይሄን ካረክልኝ ጌታ ይሄን አረጋለው እየተባባልኩ ሙዲዝ ነበር። አላቀው ሙዲዝ ነበር። ይሄን ካረከልኝ ጠላ አስገባለሁ፣ ይሄን ካረከልኝ እንዲያረጋለው እያልክ ከጌታ ጋር ሙዲዝ ነበር። ጌታ ይቀር ይበለኝ። አድን ነው አድን ነው። ጌታ ሁሉን አድራጊ እንደሆነ እያወቅሁኝ ጉቦ ለጌታ ጉቦ ለመስጠት እንደው ልቦናቹ ነው። ጉቦ ለጌታ ጉቦ ለመስጣት ተደራደራል ጌታ ይህን ካርክልኝ በእናርጋለ ቁጭ አርጎ ተናግሯል። ጌታ ኢየሱስ ክርስቶስ አስራት እንደምታወጣ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይላል። አስራት ታወጣለ። ያ ነው የእኛ ማንነት፣ ቁጭ አርጎ መጽሐፍ ቅዱስ ላይ አስተምሮናል። አስራት ታወጣለ። አስራት በኩራት ማለት ለድዎች ለምኖች፣ ለተጨግሩ ማብላት፣ ከደሞዝ ላይ አስር ፐርሰንት ትሰጣለ። ያ የጌታ ያለን ነገር ነው። ከባረከልን ከሰጠን ላይ አስር ፐርሰንቱን ድሃዎችን ምን ማብላት አለብህ። እንዲያውም ፊራ ወንድሜ ሲናገር ሰምቼው ተደነቅያለሁ። አንዴ የሆነ ትልቅ ብር መጣና አስር ፐርሰንቱ ብዙ ሆነብኛል፣ በዛው ከቸርች ጠፋዋል። ጌታ ከባርከው አሁን ሲያስበው ብዙ ሰጥቷል። እ ከዛ ወዲህ ብዙ ሰጥቷል ፊራ። በዛ ሰዓት ግን ቸርች እየልኩት የዛን ቀን አክለፍልፎ ወስዶኝ አለ ብር የዘጋው ጊዜ አስር ፐርሰንቱ በጣም ብዙ ሆነብኛል፣ ጥየ ጠፋዋል። አሁንም እምለው ምንድን ነው ኢየሱስ ክርስቶስ አስር ፐርሰንቱን ምን አድርጉ ነው የሚለው? ካላችሁ በረከቱ ዘጠና ፐርሰንቱን በሙሉ ተጠቀሙበት። ሰው እኮ ለቀምቀማ ሲያወጣ ምንም አይመስለውም። ሲጠጣበት ጫስ ሲቅምበት ገንዘቡን ምንም አይመስለውም። እንደፈለገ ሲዳራበት ምንም አይመስለውም። የጌታን አስር ፐርሰንት ሲባል ይባላል። ቢግስ ሪዝን እና ጌታን አብዛኛው ዲል የሚያደርገው ምንድነው? እንዲህ ካረግልኝ እንዲያስገባላለሁ፣ በሬ አስገባላለሁ፣ ጥጅ አስገባላለሁ፣ ጃንጥላ አስገባለሁ፣ የሆነ ነገር አርጋለሁ እያለ ሰው ምን ያደርጋል? ከጌታ ጋር ቁማር ይጫወታል። እኔ አንዱ ነበርኩኝ። ማስተዋል የለኝም። ቁማር የሆነ ቦታ የትራፊክ ጉቦ እንደማለት ከኔ የትራፊክ ጉቦ መንገድ ላይ ስትነዳ በስፒድ ሄደ ሊሆን ይችላል፣ በምናምን ታቆምና፣ ብር ልስጥህና፣ እሺ ቅዱሴ ቅዱሴ መጥቷል፣ ብር ልስጥህና አሳልፈኝ፣ በቃ ትኬት አጻፍብኝ እንደማለት ለጌታ እንዲያርግና እንዲህ አይነት ገንዘብ ሰጣለሁ ተብሎ ቁማር ይሰጣል። አለማወቅ እኔንም ጎድቶኛል። የነበርኩበት ህይወት ነው። ኢየሱስ ጌታ ነው፣ ምንም ከኛ ሳይፈልግ ዋጋ የሰጠ አምላክ። እኛ በጉቦ ልናገኘው የማናደርገው ነገር የለምና ትምህርቱ የደከመ ነው ልላችሁ ፈልጌ ነው።